ልጆቹም ማህተ ወንድሞቹ ከእሷ ጎን ስለቆሙ ነው። ልጆቹ እንደ ኛው አውጥተን ብንጥላት ኖሮ ልጆቿን ይዛ የማናቅበት ቦታ፣ ዛሬ ልጆቼ ብሎ ሲጠራ እስማኤል ልጆቹን አያገኛቸውም ነበር። አብርሃምና አብርሃም ያፈረሰው ያያቸው አባትና ልጅ ለማስተካከል የቻለውን ያክል መሞከር ነበረበት። ድጋሚ ሌላ ስህተት መስራት አልነበረበት። ጭራሽ አቡዬ እኔም ብር ከፍለ ኮምቦልሻ ላይ ብር ፍለጋ ነው እየተባለ ከተማ ሁሉ ስሜ እንዲጠፋ የተደረኩት። ልጅን እጄ አስገብቻለሁ፣ ግን ልጄን እጄ ሳስገባው የሚያስፈልገው ብዙ ነገርያወኩ ያንኛውን ነገር ማስተካከል አልቻልኩም። ያንን ደግሞ ያላባቱ እርዳታ ያላባቱ ገዛ ማስተካከል አልችልም። ዛሬ ቡቡ ላይ እየተደረገው ነገር ቤቢ ላይ ይቀጥላልና በጣም ደክሞኛል፣ ታስበዋል። በጣም ጥሩ የሆነ ነገር አይታየኝም እና ይህን ነገር መፍትሄ እንዲያገኝ ጠፍተሽ ማናገር ካለብሽ እህቱም መናገር ከፈለገች ወንድሙንም እራሱንም ምንም ነገር ዝም ብሎ ስም ማጥፋትን አደለም፣ በማስረጃ ማስረጃ ቅርብ ሊካልሽ። እኔ አስፈላጊ የሆነውን ሁሉ ልክልሻለሁ። ለአመታት ለሚኘዋለሁ አኩርፎ ለአምስት አመት ሲቀር አንተ ከውጥሩ አባት ነህ ብዬ ምን ሊያናገርኩት እናት ነኝ። ልጆችህ እኮ ይናፍቃሉ፣ እስኪ ያገኛቸው። ለምን ታኩርፋለህ? አስር ሽም አንድ ሽም ሆነ ብር ነው ልካሃል። በቃ ያለህን ልካሃል አደለም ቶችናናግር እባክህ ብዬ ደውዬ አናግሬያለሁ። ፎቷቸውን አያቸው ዛሬ እዚህ ደርሷል። አምስት ዓመታቸው ካይሃቸው አድጓል እኮ እኔ ሰርግዬ ሄድኩኝ መኪናንሽ ሎቼንኳርጌያቸው ብዬ በዘፈን አድርጌ ሲያያቸው እንዲያዝንና እንዲራራ የአባትነት ስሜት እንዲሰማው ውስጡ የገባው ጭካኔ እንዲጠፋ ነው እኔ ፈልጌ ነበረው። እሱ ግን አዞሮ መታኝ። አዝሮ እንዲህ አይደለም ያረደኝ፣ እንዲህ ከጀርባ ይን ያረደኝ። ቡቡን ሲነካ ቀይ መስመሬን አለፈ። ለእኔ ቡቡኔ ማድረጋቸው ብቻ ሳይሆን ማሰባቸው፣ ልጄን ማሰብ ለማስወጣት ማሰባቸው ማሴራቸው እራሱ ያመኛል። የቡቡ ማደግ ይሄን ያክል ለነሱ ስጋት ነበር? ያ ከሆነ እኮ ዛሬም በይቅርታ እኮ ስህተት በስህተት እኮ አይስተካከለም፣ ስህተት በይቅርታ ነው የሚስተካከለው። ስለዚህ ለይቅርታ ልባቸውን ንጹህ አድርገው፣ እኔ ምንጊዜም አልኩሽ ለልጆቼ ዝግጁ ነኝ። ተሸንፌያለሁ፣ በልጆቼ ተሸንፌያለሁ። ዛሬም፣ ነገም፣ ከነገ ወዲያም፣ ሁሌም አባታቸው ያስፈልጋቸዋል። ልቀይሩ አልችልም። ይሄን ሰውዬ የኔ ሚስትነትና የኔ ባልነት የእናሱ ወንድምና እህትነት እንጂ ባልና ሚስትነት ሊቀጥል እንደማይችል ድሮ የሞተ ነገር ነው የዛሬ አስራ አንድ አመት ስለዚህ ከዚህ በኋላ ህይወቱን ይኑር፣ እኔም ህይወት የለኑር። ጥሩ አባት ይሁን፣ የሚገባቸውን ህይወት ይስጣቸው። እኔ አይምሮ ይረፍ። እስኪ ለእኔ ልጆች አሜሪካ ብርቅ ነው እንዴ? ክልክል ነው እንዴ? ዛሬ አምስት ዓመት ሲቲዘን ሲሆን ፓስፖርት መውጣት እኮ ይችል ነበር። ለቡቡ ጭቃ ቤት ኩምቦልቻ ቢመኝለታል ለልጁ። በጣም ያሳዝናል። የቤተሰብ ጣልቃ ገብነት ነው ያየሁትን እዚህ ጋር። ስለዚህ በተቻላቸው መጠን ማስተካከል ቢችሉን። ያሁን ኢትዮ ኢንፎርሜ ሲጋርም ይህን ነገር ዩቱብም ላይ ይለቀቃል። ያለ ቦታ ቦታቸው ተለጥ በማንኛውም አብርሃምን በምስሪያ ቤቱ በጓደኞቹ ቤቱን በጎረቤቶቿ፣ በጓደኞቿ እሱም ሁሉምን ሊጠይቁልኝ ይፈልጋሉ። ምክንያቱም እዚህ ጋር በአቁሙ ይቅር ብዬ ተወ ነበር ዛሬ ባቆመው ቤቢ ላይ ይቀጥላል። የእኔ ዝምታ ነው የእኔ ዋጋ እየከፈልኩም ዝም ከዚህ በኋላ ብለሽ የተወሹን ሰው እኮ ድጋሚ ዞርሽ አታዩም አይደል እንዴ? እንኳን በመጥፎ ልትፈልግ እንኳን በሌላ ልታስብ። እኔ መጥፎ ሰው በሆኑ እኮ ፍርድ ቤት ነው መገተራው። ኢትዮጵያ ውስጥ ነው ያለው በአሁን ሰዓት። እኔ እሱ ያለበትን ማግኘት አይከብደኝም። ሁሉም ነገር ቀላል ነው። የሚውልበትን የሚቅምበትን የሚቀምበትን እያንዳንዱ የሚያመሽበትን አይቃለሁ። ብፈልግ ይሄድለታለሁ። አላረኩት ልጆቼ አባታችንን ከሳለች፣ አባታችንን እንዲህ አድርጋለች እንዲሉኝ አልፈልግም። የምችለውን አድርጌ በአቅሜ ማሳደግን እንጂ እሱ ጋር ሳፋጣው ስገባና እና ስነጋገር እንዲም ስለማል ለልጆቼ ክብር ስል ነው እስከዛሬ የሚቻልኩት። አሁን ሲገባ ለአምስት ዓመታት አለማየቱን አሪያጊያ ይዤ ህፃናትና እዳቶች ጋር ሄጄ ክስ መስርቼ ከሀገር እንዳይወጣ ሳግጄ ነገሮችን ማስሄድ ይችል ነበር። አልፈለኩም፣ ይህን አይነቱን መንገድ። አሁን ግን ይጠየቃል በስርዓቱ። የልጆቹን መንገድ ያስተካክላል አያስተካክልም ባለበት ሀገር ሕግ ድረስ እንዲጠየቅልኝ። እናት ማልቀስ የለባትም። ከሰዎች ጋር ተነጋግሬአለሁ። መከሰስ ያለበት ቦታ ሁሉ በእኔ ይጀምራል። እኔ ብቻ አይደለሁም። በእርግጥ እኔ ቤተሰብ ስላለኝ እናት፣ እህት፣ ወንድም፣ ዘመድ ስላለኝ የእኔ ልጆች ተቀማጥለው አደጉ። እኔ ቦታ ላይ ግን ያለች እናት ስንት እናት ናት እያለቀሰች ያለችው። በህፃናትና እናቶች ጋር ተያይዞ ውጭ ጉዳይ ሆኖ ከኢትዮጵያ ውጭ ያሉ አውሮፓና አሜሪካ የሽፍታዎችና የጨካኛ አባቶች መጠራ ቅሚያ ባሉበት ሀገር እንድበጠየቅ አለባቸው። እኒህም መንገድ መክፈት ፈልጋል። መንግስት እጁን አስገብቶ ህግ ሊወጣ ይገባል። ማንኛውም እዛ ሀገር ባለበት ሀገር ለልጆች ቀለብ ጥያቄ ኢትዮጵያ ውስጥ ይሄ ህግ ሲወጣ ግን ከኢትዮጵያ ውጭ ያሉትንም ጭምር ሊያካትት ይገባል። ከኢትዮጵያ ውጭ ያሉ አባት ድምጻቸውን ባጠፉ ሰዓት እኔ ቤት ባይኖር እኮ በምን ይዘዋለሁ? ይህን ሰውዬ በምንም ጠይቀው አልችልም ነበር። እሱ ያኔ ሲያቆም እኔ ቤቱን የሆነ ነገር ሳረግ አቋረጣትን ቀዳለ ከመጣ በኋላ ሀውዬ? በጣም ያመመኝ ይደውልላቸዋል ለመዝናኛ አስር ሺህ ብር አሁን ልኬላቸኋለሁ፣ ሀያ ሺህ ብር በግልግዙ። ይሄ ሰውዬ ምን እያደረገ ነው አለኝ። ወንድሜ ምን አውቃለሁ። ከዛው በሶስተኛው በአራት በሳኛው ሳምንት በመጣው ሶስተኛው ሳምንት እኔ ልጆች እኮ እኔን አይወዱ ብሬ ነው የሚወዱት፣ ጀሚላዬ። እኔ ግን የገረመኝ ነገር ልጆች ማለት ነው ላይክ አይቷቸው ማያቅ ጊዜ ሰጥቷቸው ማያቅ አባት እንዴት እንደዚህ ሊፈልጉት ይቻሉ? ማለት ልጆች የሚፈልጉት ብዙ ጊዜ የለመዱትን ነው። አብሯቸው የኖረ ፍቅር የሰጣቸው የተላፋ አብሯቸው የበላ የጠጣል ማለት ጊዜ ሰጥቷቸው የማያውቅን አባት ይህን ያህል ለምን ፈለጉት? ለምን ጓጉለት? ያ ልክ ነሽ። ይሄ እኔ የእኔ ስህተት ይመስለኛል። አስተዳደግ ችግር ይመስለኛል። እኔ ምን እላቸዋለሁ? እኛ ሶስትናን አባታችሁ ብቻውን ነው። የሆነ ቀን ላይ መጥቶ እንደሚፈልጋችሁ ደግሞ እርግጠኛ ሁኑ። አባትን ዝምድናን የቆረጠ ከለህ ረሕመት ይቋረጥበታል። ምንም ቢያደርግ የወለደ ነው። የሆነ ቀን ግን ሁሉ ነገር ይገባውና ይፈልጋችኋል ነው ምላቸው ጥላቻውን ሳይሆን የአባታቸውን እሱ ስራ ሲሰራ ውሎ መቶ ቤት ጠርጉ፣ ልብስ አጥቦ፣ ምግብ ሰርቶ ኖ ራሱ እኛ ሰራተኛ ዘን ወተን ገብተን ስንመጣ ቤት ተስተካክሎልን ነው የምናገኘውእና ይህ ይሄ ሰውዬ ያሳዝናል እኩ እስኪያስቡት በዚህ ሂድሚው እንደዚህ ሆኖ እየኖረ ነው ምላቸው። ሁሌም ሲቀጥል እንደገና ደግሞ አባታችሁን ከካዳችሁ፣ ወይም ደግሞ በቁጡ ነገር ከተናገራችሁ እኔ ባሌጌ ልጅ ስላላሳደግኩኝ የእኔ ልጅ ኮ እንደዚህ ካደረጋቸው አፏ ሌላችሁ ምላቸዋለሁ። እና ለአባታቸው ልዩ ፍቅር አላቸው። ሁለቱ አሁንም ከትምህርት ቤት ሲወጣ እንግዲህ አስቢ፣ እኔም እኮ ጠቅቶ ትንንሽ ሲሆኑ ላይክ ሰባት አመት፣ ዘጠኝ ዓመት፣ አስር ዓመት አስራ አንድ ምናምን ሲሆኑ በጣም ይጓጓሉ አግኝተው ምን አይነት አባት እንዳላቸው ለማወቅ ግን፣ ኦሬዲ ትልቅ አስራ ስምንት አመት ማለት ትልቅ ነው። የመጀመሪያ ልጅ ላይክ አስራ ስምንት አመት በደንብ ያገናዝባል። አባት ሲደውልለት ሳያነሳ ሳያገኝ ውስጥ ያለ መፈለግ ስሜት እንደ እሱ ካልፈለገ ለምን ይፈልገዋለሁ አይነት ስሜት ይሰማል። እንደውም ሚቀየምና ማግኘት ራሱ አይፈልግም። ትልቅ ልጅ ማለት አስራ ስምንት ዓመት ትልቅ ልጅ ነው። ህፃናት ሲሆኑ የመፈለግ ስሜት ራሱ ብታሳያቸው አይገባቸውም። አሁን ህጻናት የሰባት ዓመት እስከ ዘጠኝ ዓመት ሲደውሉ ባታነሽላቸው ከአሜሪካ መጥቶ አባታቸው ቆይ ዛሬ ቆይ ነገር ቆይ ቆይ ቆይ ቢላቸውም በተስፋ በቃ ልባቸው በጉጉት ይጠብቃሉ። ትንንሽ ልጆች አያቁም መቀየም አያቁም። ያለመፈለግ ስሜት አይሰማቸውም። ትልቅ ግን የአስራ ስምንት ዓመት ልጅ ግን ትልቅ ስለሆነ አባቱ ስልክ ሲደውል ሳያገኘው ሲቀር ከአሜሪካ መጥቶ አባቱ ለሌሎች ለባዳ ጊዜ እየሰጠ እየተዝናና ምናምን እሱ ሊያገኘው ሳይመጣ ሲቀር ላይ የመቀየም ይቀየምና፣ እንደውም አባቴ ማናገር አልፈልግም፣ አባቴ ማየት አልፈልግም ነው የሚለው። እኔም እንደምረዳው እስካሁንም እንዳየሁት በብዙ ሰዎች አልፈልግም ነው የሚለው፣ ተቀይሞ። እሱ ተቀይሞ ለምን ሊያገኘኝ አልፈለገም? ለምን ለእኔ ጊዜ አልሰጠኝም? ለምን አላሳደገኝም? እሺ አያሳድገኝም ችግር የለውም ግን፣ ቢያንስ ደውልለት ለምን አያናግረኝም? ለምን ከአሜሪካ ኢትዮጵያ ሲመጣ ለምን ሊያገኘኝ አይፈልግም ብሎ ያኮርፋል፣ ይቀየማል። እንደውም ሊያናግሩ አይፈልግም እንጂ እንዴት እንደዚህ በጣም በጣም እየፈለገው ትልቁ በተለይ አስራ አራት አመቱ ብንል ትልቁ ትልቁ ምን ላይ ስሜት አይችበታለሁ መሰለሽ እህትና ወንድሙ ቀምተውኛል። አባቴን ከነሱ አባቴን ወደ ራሴ ማስመለስ አለብኝ የሚል ስሜት ነው ያለው። በቃ አባቴ እኔ ጋር ሆሎሌሎች ሉች አሉት የለውም የለውም አባቴን ቀምጥ እህትና ወንድሙ ነው የምልሽ። እያሳደግ የእህቱ ልጅ ጋር ይገናኝ ነበር። ለእህቱ ልጆች የሚያደርገውን እያንዳንዱ ነገር አባቱ ያያል። የእህቱ ልጆች ጋር እና ለእህቱ ልጆች እንደ አባት ነው። የእህቱ ልጅ አሁን ቮይስ ልክልሻለሁኝ። እንደመጣ ወዲያው አግኝተዋለች። እሷን አግኝተሀል አባት፣ ይሄን ግን እስካሁን አላገኘኸኝም። ምንድነው ችግር አለ እናንተ የማታውቁት ችግር አለ እያልክ እኛን ለምን ያደርገናል? በተደጋጋሚ ቮይሶችን እልክልሻለሁ። ትልቁ ያደረገውን ማለት ነው። መቼ ነው የምታገኘን? መታሃልኩ አባት ለምን አታገኘንም? እያለ በተደጋጋሚ ሲ የሚወስደው እርምጃ የሚሆነው ነገር ቀጣዩ ከባድ ነው። በአጠቃላይ እኔ የሚታየኝ ከባድ ነገር ነው። ወይ መጀመሪያ በጥላቻ ሞልቻቸው፣ ሁለተኛ አባት የለንም ብለው እንዲያስቡ ማድረጋቸው። ትዝ አይሉ በቃ ይረሱት ነበረ በልጅነታቸው ግን ያ ነገር እንዲፈጠር አልተደረገም። እንዳነገርኩች፣ ደግሞ መጀመሪያ ላይ ብቅ ጥልቅ የሚለው ነገር አለ። ድንገት መዳ ያናገራቸዋል፣ ከዛ ይጠፋል፣ ደግሞ ይመጣል። ከአመታት በኋላ ደግሞ ለአምስት ዓመት እስከ አምስት አመት